ሰላም ሙአሌይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ። አልሐምዱሊላህ በእያላችሁበት ያለ ሰላም እዝነት አይለያችሁ እንዲሁም አላህ ሀገራችን ሰላም ያደርግልን እያልኩኝ ዛሬ ደግሞ ውጫሌ ከተማ የሚሄድ አልባሳትና ትንሽዬ የቤት ዕቃ ከዛ ፍየል እኔ የገዛሁት ዋጋው የፈጀብኝ 32930 ብር ነው ሁሉም ሆኖ ማለት ነው። እንግዲህ አብራችሁ ይሁኑና በዝርዝር ማሳያችሁ ይሆናል ማለት ነው። ከዚህ ከሴቷ ልጅ ልብስ ልጀምርላችሁ። ሁላ ሁለት ልጆቿ እና ለባለቤቷ ነው ያዘዘችኝ። እዚህ ጋር በጣም የምታምር ኳሊቲ ቀሚስ ቀሚስ በነገራችን ላይ በየአይነቱ ሞልቷል። አንድ አይነት ነው የምትገዥ የለም እንደሌላ አይነት ምናምን ያላችሁ ማለት ነው። በጣም የሚያማምሩ ቀሚሶች እንደዚህ ኳሊቲ የሆኑ እንዳቅሙ ሰው እንዳቅሙ፣ እና ደግሞ እንዳዘዛችሁኝ ነው የሚገዛው ማለት ለየት ያለ ነገር ግዢ ካላችሁም ለየት ያለ ገዛለው ማለት ነው። እና እንደዚች የምታምር ቀሚስ ይኸዋ ተደራራቢ ናት፣ ተደራራቢ ሶስት ተደራራቢ ናት። በጣም ነው የምታምረው፣ ቅልል ያለች ናት። 2500 ብር ለአምስት ዓመት ልጅ በጣም የምታምር ቀሚስ ናት። ለአምስት ዓመት ልጅ ይችን ገዝቼላታለሁ ማለት ነው። ከዛ የራያ ቀሚስ ደግሞ ብላኛለች፣ እንደምንም ብለሽ ግዢ ብላኛለች። ይሄ በትዕዛዝ የተሰራ ምናምን አይደለም ኖርማል ዝም ብሎ ነው። ዋጋው ሰባት መቶ ብር ነው። ይሄን የገዛሁት ማን ነው? ሰባት መቶ ሃምሳ ብር ነው። ይሄን የገዛሁት መቀነትም እንደንትኑ የለውም እጅግ የሚለውም ማለት ነው። እንደዚህ ነው። ያው ልጇ ደስ እንዲላት ያህል ይሁን ብላለች። በትዕዛዝ ደግሞ ከአስራ አምስት ቀን በላይ ስለሚፈጅ አብሮ እንዲሄድላት ስላለችኝ ይቺን ነው የገዛሁት። ያው አሳይቻት ወደው ማለት ነው። እንግዲህ አባይ ለዚሁ ለሴቷ ልጇ የአምስት ዓመት ልጅ ቱታ ብላኛለች። የሚያምር ቆንጅዬ ቱታ ቁምጣ ነበር ያለችኝ፣ አላገኘሁኝም። ግን ይቺን አንድ ሺ ብር ነው የገዛሁላት ማለት ነው። እንደዚህ ለአምስት አመቷ ልጅ በጣም የምታምር ኮምፕሌት ናት። በዛ ላይ ፋሽን ናት። በጣም ነው የምታምረው። ያው የአምስት አመት ልጅ ከዚህ አይበልጥም እንደዚህ ማለት ነው። እዩት፣ ማሻላ በጣም የሚያምር ኮምፕሌት ማለት ነው። ከዛ እዚሁ ጋር የእሷን ጫርሽ የላችሁ የሚያምር ጫማ ሀያ ስድስት ቁጥር ነበር ያለችኝ 27 ነው የገዛሁት። አንደኛ እንዲያንሳት ፈራሁኝ፣ ሁለተኛ ደግሞ አምስት ዓመት 28 ምን ሊለብሱ ይችላሉ? 30 የሚለብሱ ልጆች አሉ። እንደግራቸው ስለሚሆን ያን እንደግራቸው ስለሚሆን ግን በቃ በጣም እኔ ወደድኳት ላይት ያላት ሕይወት ማሻ አላህ ተባረከ ረህማን። እንዴት ደስ እንደሚላት አልጠራጠርም ማለት ነው፣ ልጇም እና ሰውም ስታይ ይሄንን ማለት ነው። የሚያማምሩ እቃዎች ናቸው። እና ይሄ ለቀሚሱም ይሆናል ለቱታዋም ይሆናል፣ ለዚህም ማለት ነው። እንደዚህ ይሄ ወደ ወደ ጥጅ ነገር ስላለው ማለት ነው ቆሻሻ ደግሞ የሚችል ነው። እቃዋም ጥራት ያላት 1700 ብር። ከዛ አባይም እዚሁ ኤርጌንዶ ደግሞ 250 ብር፣ አንድ አይነት ግዥላቸው ነው ለወንዱም ለሴቱም ነው ያለችኝ። ይቺን 250 ብር። ይሄም ለትልቁ ልጅ ለ10 ዓመት ልጅ ሰላሳ አንድና ሰላሳ ነው ሞዱ ሰፋ ስለሚል ሰላሳ ሁለት ነበር ያለችኝ ይሄ በቂው ነው ብዬ ሁለት ከሀምሳ ገዝቻለሁ ማለት ነው ሁለት መቶ ሀምሳ ብር ከዛ እንግዲህ ኳሊቲ ኳሊቲ ነገሮች ነው የገዛሁት እንደነግርኳችሁ ይችን የመሰለኝ ሸሚዝ ባለቁልፍ ነው በጣም የሚያምርና ኳሊቲ ሸሚዝ ስድስት መቶ ብር ከዛ ደግሞ ይሄ ሱሪ አንድ ሺ ብር ሱሪው ፋሽን የመጣ ነው ከዚህ በፊት ለሁለት ሰው ነው ለሶስት ሰው ገዝቼው አውቃለሁኝ። ዋጋው አንድ ሺህ ብር ነው። በጣም ነው የሚያምረው ሲለበስ ለራሱ ማለት ነው። ልጆች ደግሞ ደስ ይላቸዋል እንደዚህ አይነት ነገር ይሄንን እንደዚህ ኮምፕሌት አርገዋል ማለት ያላብሰዋል። ይሄ አንድ ሺህ ስድስት መቶ ብር። ከዛ ሀባይን ጫማ ነው ጫማ ይሄንን አንድ ሺህ ሰባት መቶ ብር ነው የገዛሁት። ሰላሳ ሁለት ቁጥር ጫማ ማለት ነው። የሚያምር ጫማ ነው። እንዲሁም ቅያሬ ሌላ ልብስ ደግሞ ለወንዱ እዚህ ጋር እንደምታዩት ይሄም ይሄንን ሱሪውን 750 ብር ነው። ቲሸርቷ ደግሞ 400 ብር ነው የተገዛችው። በጣም ኳሊቲ ቲሸርት ናት። እንደዚህ አድርጌ 400 ብር ቲሸርቷን፣ 400 ብር ሱሪውን፣ 1100 ብር ማለት ነው። ማነው ሱሪውን 750 ብር፣ አጠቃላይ 1150 ብር እንደዚህ ሆኖ ማለት ነው። ከዛ ለባለቤቷ ነው። ለባለቤቷ ሸሚዝ ብቻ ነው ያዘዘችኝ። ሱሪ አላዘዘችኝም። መታመር ነጭ ሸሚዝ እና ፓካውት ግዥ ብላኛለች። ሸሚዟ 750 ብር ኳሊቲ ሸሚዝ ማለት ነው። በዛ ላይ ይሄ በሙቀትም ሰዓት የሚለበስ በብርድ ሰዓትም የሚለበስ አይነት ጨርቅ ነው ማለት ጨርቁ፣ አሁን ሙቀት ሰዓት ሲሆን የሚሞቅ አይነት አለ። ብርድ ሰዓት ሲሆን ደግሞ ዝም ብሎ የሆነ እንትን አለ እና ይሄ ለሙቀትም ለብርድም የሚሆን ነው። እዚህ ጋር ፓካውት ነጭ ነው ያዘዘችኝ። ሁለት መቶ ሀምሳ ብር ፓካውት ገዝቻለሁኝ። ከዛ ለውዱ ባለቤቴ ሽቶ ብላኛለች። እንግዲህ ባሎች ይታድላቸዋል። እና ሽቶ ረምዘን ለጢፍ አንድ ሺ ስድስት መቶ ሀምሳ ብር ነው የገዛው። ቆንጆ ሽቶ ነው። የታወቀ ነው። ረምዘን ለጢፍ ቆንጆ ነገር ነው። ከዛህ ባይቢ ቢ እዚህ ጋር እንደምታዩት ለፍራሽ ለፍራሽ የሚሆን የሚቆረጠውን ያንሶላውን አይነት ብላኛለች። ይሄ 2 2 ሜትር ነው የገዛሁት። የአንድ ሜትር ዋጋ 160 ብር ነው። ቆሻሻም ቻል የሚያደርግ ነው። ቆንጆ ጨርቅ ነው። የአንድ ሜትር ዋጋ 140 ብር አፈዋል። አጠቃላይ ለሁለት ፍራሽ ነው የገዛሁት። 560 ብር አራት ሜትሩ ማለት ነው። እዚህ ጋር እንደምታዩት ከዛ የትራስ ልብስ ደግሞ የተሰፋውን ዝም ብለሽ አምስት ፍሬ ግዢ ብላኛለች። ያው ይሄ ጋራ ይሄ ቡኒው ይሄኛው ቡኒ አንድ ማች ይሆናል። እንደምታዩት አምስት ፍሬ ገዝቻለሁ ማለት ነው። አንድ ሺ አራት መቶ ብር ጋር ሁለት መቶ መቶ ሰማኒያ ሲባዛ በአምስት አንድ ሺ አራት መቶ ብር ይሆናል ማለት ነው። እነዚህን የሚያማምሩ ስራስ ልብሶች ከዛ እንግዲህ ሀባይ በዚህ ጋር ሁለት የምግብ ሱፍራ አለ። አንዱ ሎሚ በወርቃማ እና አንዱ ሎሚ በሲሊቨር አፏን አንዱ ወርቃማ በሲሊቨር፣ እና እዚህ ጋር ወርቃማ እንደምታዩት ሲሊቨር ከግልባጩ። ከዛ ደግሞ ሎሚ በሲሊቨር ይሄኛው 520 ብር። ከዛ እንግዲህ ይሄን ልብስ ልብሱን ጎረቤት እንግዲህ ልጆች ጎረቤት ታሉፋ ልብስ እንደዚህ ከተባሉ ስለሚያለቅሱ ልጆቼ እያለቀሱብኝ ነው እና ብላ ነው ይሄንን ማለት ነው። ያኔ አጎረቤት በሻንጣ ከተላከላቸው የኛም ሻንጣ ከዛ እንደተላከላቸው እንዲመስላቸው ምናምን ብለኛለኝ እና ይሄንን ሻንጣ የገዛሁት ሁለት ሺ ብር ነው። ከዚቻ አነሰች አላገኘሁም፣ ግን እንደዚህ ሆኖ ሲሄድላቸው ደስ ይላቸዋል እና እችን ሻንጣዋ ሁለት ሺ ገዝት ያለው እዚህ ላይ እረታትብላታለሁ ማለት ነው። ከዛ እዚ ጋር የቡና መፍጫ እቺ ቡና መፍጫ አንድ ሺ አራት መቶ ብር ነበረች። አሁን ደግሞ አንድ ሺ ሁለት መቶ ብር ቀንሷል ማለት ነው። እዚ ጋር የስጋ መፍጫ ሰማኒያ ዋት ነው ዋቱ። እዚ ጋር እንደምታዩት የስጋ ማለት ለሽንኩርት ብቻ ነው ይሄ የሚሆነው የሰጋው 3500 ብር ነው ይሄኛው 2600 ብር አራት ሊትሩ ለሽንኩርት ብቻ ማለት ነው ከዛ እዚህ ጋር ሴኔጋል ብረድስት 2100 ብር ይሄን ገዝቼ ላፋለሁ ያው ለሁን ፍየል ፍየል ፍየሉን እየሰሩ የሚበሉበት እንደሆናቸው ብላኛለች እዚህ ጋር ደግሞ ሽንኩርት ነው ሽንኩርት አልহামዱሊላህ ዘንድ ነው ከ35 ብር ጀምሮ እስከ 50 ብር አለ እንደዚህ ድርቅ ያለ ሽንኩርት 50 ብር ነው። ኪሎ 50 ብር፣ 5 ኪሎ ገዝቼላታለሁ። 250 ብር ማለት ነው። ቆንጆ ሽንኩርት ነው። ይሄ ወርም ሁለት ወርም ያድር የሚቧጅቅ አይነት አይደለም። ነጭ ሆኖ ድርቅ ያለ ነው። እና አባይብ ወደ ፍየሉ ፍየሉን ደግሞ ቆንጆ ፍየል ገዝቼላታለሁ። እሱን ላሳያችሁ ማለት ነው። አይቢ ዋናው ነገር እዚህ ጋር ትልቅ ፍየል ትልቅ ነው። ማሻአላ 8000 ብር የተገዛ ፍየል ነው። የሚያምር ፍየል እስኪ እዩት። ማሻአላ ተባረከ ረህማን። ይሄንን ይሄንን 8 ሺህ ብር ገዝቼላታለሁ ማለት ነው። በጣም የሚያምርና ቆንጆ ስጋ ያለው ፍየል ነው። እዚህ ጋር እንደምታዩት ውፍረቱን እናንተ አይታችሁ ፍረዱ። ፍየል በጣም ነው የተወደዱ። ሀቂቀታን እንደ መወደዱ 8 ሺህ ብር ርካሽ ነው ባይነኝ። እኔ እዩት። ማሻአላ ማሻአላ። ጨዋቱ ደግሞ ሲያሳዝን ይምር ከፍዩ ልጅ መሀል ተነጥሎ ነው እና የተገዛው። በቃ በጣም ነው የሚያሳዝነው። እና ከወደዳችሁት ላይክ፣ ሼር ማረጋችሁን አትርሱ። ሰላም ሁኑልኝ ሀባይቢ። እንደዚህ አድርገን ሰርፕራይዝ እናደርጋለን ልጆቿን እና ውዱ ባለቤቷን ማለት ነው። ውዱ ባለቤቴን ሰርፕራይዝ አርጊ ነው ያለችኝ እና ቆንጆ ስጋ ያለው ፍየል ነው ሀቂቀተን ማለት ነው። እኔ እሱ ነው አሁን። 9500 ብር ነው ሁለት የገዛሁት ለቤት ማለት ነው። ሴት ናት። 9500 ብር፣ ይሄ ትልቅ ነው። ማሻአላህ እንግዲህ ይሄንን ይመስላል ሀባይቢ። ሰላም ሆኑልኝ። ምን ነው እህ ፀጉሩ ወፍራም የሆነ ፍዬል ወይም ጸጉሩ ወፍራም የሆነ እንስሳት ስጋ በጣም አለው ማለት ነው። ይሄ እንግዲህ እንደምታዩት ነው። ማሻአላ ጨዋቱ ግን በጣም ነው የሚያሳዝነው። የምር ምን ነው